አስገብቻቸው ይሄ ትላንት የገባ አዲስ ክብኔት ነው። ይሄ ከስር የምታዩት ይሄ ቡኒ እርሳስ ማለት ነው። ትላንት የገባ እሱን ለማስገባት ነው። ቤትን ድብድ ብን አድርጎ ድብድቆ አድርጎ ቤትን ቆሽ ያወጡት ማለት ነው። ይሄ ትላንት የገባበት ክብኔት ነው። ውይ፣ ውይ እንደት እንደተናደድኩ ልነግራችሁ አልችልም፣ አልችልም። በጣም ተናድጄ ነበረ። ፋፋሽ አራት ፋፋሽ ምን ብዬ ልንገራችሁ? ፈፈሽ ነው ያረኩት። ፈፈሽ ያረኩት፣ ይኸውላችሁ ዘነፈተ ነው ያረኩት። ጽድት ጽድት አረኩት። ቅድም ሲያለቅ ስነበርኩበትን ይኸውላችሁ። ሸቃሌ ተያዘችዋ ነገር እንደዚህ ነው የሚያምርባት የኔ ውድ። ይኸው እንደዚህ ነው የሚያምርባት የኔ ሸባላ፣ የኔ ሸባላ እንደዚህ ነው የሚያምርባት። ይኸው እዚህ ቦታ ዛሬ ያስገባሉ። እንደገና የቀረች ቦታ ነው ፋፈሻ አርጌ ያለው አሁን ሚሳሌ ሰራ ነው። እኔ ውዶቼ ባይ ባይ፣ መሰላማ ጋይስ። እኔ ግን ምን አይነት እድል ያለኝ ያለ እውነቴ ነው። ትላንት ቤትን አጽድቼ ፋፈሻ አርጌ በተቀመጥኩበት ሰዎቹ ገብቶ ቤቱን እንደዚህ እርምስ ምስ አድርጎ ወጡልኝ። እንደዚህ አድርጎ ማለት ነው። አሁን እኔ ምን አይነት እድል ያለኝ ሰው ነኝ? እስቲ ተመልከቱልኝ። የምር ተመልከቱልኝ፣ እስቲ እውነቴ ነው የሚላችሁ። አሁን ይሄንን መሽኖ ሰርች የሚጨርሰው አቤት፣ አቤት፣ አቤት፣ አቤት! አራ በገር ያለው ጉድ! አቤት! አራ በገር ያለው ጉድ! ብቻዬ ነው የሚሰራው። ብቻዬ፣ ብቻዬ ማንም ሳይጨመር ማንም ሳይጨመር አሁን ይሄንን ተመልከቱልኝ፣ ጉዱን ተመልከቱልኝ፣ ይሄንን ተመልከቱልኝ፣ ይሄንን ተመልከቱልኝ። አመድ አስመስሎ ቤቱን እንደዚህ አድርጎ ወጡልኝ፣ እንደዚህ አድርጎ ማለት ነው። አሁን እኔ ምን አይነት ምን አይነት እድል ያለኝ ሰው ነኝ እስቲ ፍረዱልኝ፣ ሸቃሊቶች

ቤቱን እንደዚህ እርምስ እርምስብስ ሳርጎ ወዴት እንደሄዱ አላውቃቸውም አላውቃቸውም አላውቃቸውም። አሁን ምን ማድረግ እንዳለብኝ ግራ ገብቶኝ፣ በጠዋቱ ተነስቼ ሲገባ ቤቱ እንደዚህ ሆነዋል። ግራ ገብቶኝ፣ የሚሰራው ስራ ምን አይነት ስራ መስራት እንዳለብኝ የተኛው ቃ ነክቼ የተኛው ቃ መቶ እንዳለብኝ ግራ ገብቶኝ ቆሜ ቪዲዮ እየቀረጽኩ ነው ቪዲዮ እየቀረጽኩ ነው። የምረን ነው ምላችሁ፣ ምን ላድርገው? ግራ ገባኝ። የተኛውን አንስቼ የተኛውን ልተው፣ የተኛው ቦታ አጽድቼ የተኛ ቦታ ልተው? እስቲ ንገሩኝ፣ እናንተም ንገሩኝ፣ ንገሩኝ። ማላበሉልኝ፣ ማላበሉልኝ፣ በቃ ማላበሉልኛ፣ ማላበሉልኝ፣ እንዴ ማላበሉልኝ እኔ ብቻዬው እንዴት እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ አገማምቱኝ። ቤቱ እንደዚህ አገማምቱኝ። የተኛውን አጽድቼ የተኛውን ሊተው ይኸው እንደዚህ ተገማምተዋል ቤቱ ማለት ነው። የተኛውን የተኛውን ሊያጽደው የተኛውን ሊተው የተኛውን ልስራ የተኛውን ሊተው ተገማምተዋል ቤቱ ግምምት ብለዋል። አዋራው ተመልከቱት። ተመልከቱ፣ ተዋራው፣ ተመልከቱ፣ ተዋራ ተመልከቱ ምን እንደሰሩኝ፣ ምን እንደያረኩኝ፣ ምን እንደ ተደረጋ፣ ግራ ገብቶኛል፣ ግራ ገብቶኛል። ማላ ማላ ማላ ፍጠሩኝ፣ ማላ ፍጠሩኝ፣ ማላ ማለት ነው ማላ። ከዛ ደግሞ ስራይን ኮሽናን ጨርሼ ያንን አጽልቼ እንደዛ ሆኜ ከዛ በኋላ ወደ ፎቅ ወጣውና ከዛ ፎቁንም ደግሞ እንደዚህ ትርብር ምስ አድርጎ የት እንደገቡ አላቅም፣ የት እንደወጡ አላቅም። መዳለለም ይመልሳቸውና አይመልሳቸው አለላቸው። መቼም ቤታቸው ስለሆነ ይምጡና ለልጆቻቸው ለቤታቸው ይምጡና እንደዚህ ደግሞ አሁን እንደገና ልጅቷን ጠርቻት እኔ ብቻዬን ይሄንን ስራ ሁሉ መስራት ስለማልችል ይሄ የአባትሽ ቤት ነውና ከጎን ሆነሽ ማስተካከል አለብሽ ብያት ጠረቷትና ከዛ ከኔ እኩል እሷም እኔ ኋላ ቪዲዮ እየቀረጽኳት አገዘችና ሰራርተን እንደዚህ ሆነን አሁን ጽዳት ላይ ነን እላችኋለሁ። እንግዲህ ከማጽዳቴ በፊት ያው ቀረጻ ስለሚፈልግ ከማጸዳቴ በፊት ቀረጻዎችን እቀርጻለሁ ነካ ነካ አደርጋለሁ። ከዛ ከቀረጽኩ በኋላ ደግሞ አጸዳለሁ፣ ለመረጃ እንዲሆን ዘንድ ማለት ነው። እኛ አጽድተን እንኳን ሲንጣ እነሱ አልተጸደም እያሉ በእጃቸው ጣታቸውን እንደዚህ እያረጉ አዋራቸውን እያነሱ፣ ሀደ ሰዊቲ መሳ ሀደ ሰዊቲ ነዲፍ ሀደ ጉባርፊ ሚተመሰይቲ ሚተነደፍቲ ሀደ ውል ሂኒ ሀዱ ሂኒ ጉባርፊ። እንደዚህ ነው ስራቸው በቃ። ስለዚህ እኔ ደግሞ ቀድሜ ቀርጭ አስቀምጣለውና ከዛ በኋላ ይሆን እንደዚህ አይነት ቤት ነው ያጸደዋ ያጸደውሽ በፊት ቅድም እንደዚህ ነበር፣ አሁን ደግሞ እንደዚህ ነው ብያት፣ አሳያቸው ላይ ልጅ ተዋይ እንደዚህ ቁጭ ብለ ጎንበስ ብላ የፎቁን በረንዳ፣ ትንሿን በረንዳ በብሮሽ እየጠረገች ነው። ከዛ አይነን ደግሞ መክንሳ ጥቼ በመክንሳ ቤቱን፣ መስኮቱን፣ በሩን፣ አዋራውን ምኑ ምኑ ምኑ በመክንሳ ኩምኩምኩም አረኩ። ከዛ በኋላ እሷ ሽንት ቤት ለማጠብ ትገባለች። ከዛ በኋላ እኔ ደግሞ በክኒሳ ከጨረስኩ በኋላ ቤቱን መወልወል ጀምረ። እንደዚህ አርገን አብረን ሳርተን ለፍተን እንደዚህ ሆነን አብረን እንወዳለን ማለት ነው ለምን ብቻ

ቤት ቤት ያለው ጋዳ ጋዳ ውስጥ ያለው ነገር ጉዱ በጣም ተነግሮ ተፈቶ ማያልቅ ስላለ እንደኔ እንደዚህ እምትችሉት ከሆነ ቀርጻችሁ ወደ ሚዲያ አምጥልና እስቲ ግምገማ እናደርጋለን ግምገማ እናደርጋለን። አሁን ክላሱን ጨረስኩና መጋረጃውን ዝንትን አድርጌ ፈትቼ ዘግቼ ሊወጣ ነው። መብራት መብራት አላበሮም ዛሬ ሳላበራበሩ ከፍቼ ነው ቤት ነው ያጸዳሁት። ብዙም እንግዳ መጥቶ ስለሚተኛ ብዙም ማንም ፎቃ ይኖሩ ባዶኑ በቃ እንግዳ ሲመጣ ብቻ ነው እዛ ወጥቶ የሚተኙት። ስለዚህ እንደዚህ እንላችኋለሁ። በተረፈ ምን አሁን በተረፋኛ ጋር ያለው ነገር ይሄ ነው። ቤቱን ጽድት እንድታርግ ያለው አጽድች፣ ያለው ጫርሽ ያለው አሁን በቃ ወደ ምድር ሊወርድ ነው። አስተካክዬ ማለት ነው። በቃ እናንተም ከእናንተ ጋር ያለው ነገር እንዴኔ ያሳውቁኝ። እኔ ያሳውቅቼ ጫርሽ ያለው ያለውን የቤቱን ገመና አሳይቻችኋለሁ። ምን ምን እንደነበረ ምን ምን እንደሆነ፣ ቤቱን እንዴት እንደሚይዙት አያያዛቸው ሁሉም አሳየቻችኋለሁ። ይሄው እንደዚህ ኩቡ ኩሹፍ እያልን መሽቶ ማሽቶ ይነጋል። በሁለተኛ ክላስም ገብተ ልጅቷ ደግሞ እንደዚህ በረንዳን እየጠረገች ነው። ይሄው እንዴ ነው እኛ የኛ ህይወት እንዲ ነው ላችኋለሁ። መልካም ቀን ይኑላችሁ። ባይ ባይ።